የዓለማችን ንጥጥ ባለሀብቱ ኤሎን መስክ የቴስላ መኪና ማምረቻ ካምፓኒ ባለቤት የኤክስ ድረገጽ ስራ አስኪያጅና የባለብዙ ድርጅቶች ኃላፊም ጭምር ነው። ኤሎን መስክ ብዙዎች ስለሱ የሀብት ማማ ብዙ ያወራሉ። ስለ መስክ የሀብት ምንጭ እልፍ መረጃዎች ተሰራጭተዋል። ነገር ግን ስለ ኤሎን መስክ የህይወት ታሪክና ያለፈበትን የንግድ ስርዓት ጠለቅ ብሎ ያስረዳን የለም። በዛሬው መሰናዷችን የባለሀብቱ ኤሎን መስክን የህይወት ታሪክ ከልጅነት እስከ እውቀት ከድህነት እስከ ሀብት ማማ ድረስ አጠር አድርገን ልናስቃኛችሁ ወደድን። ሰብስክራይብ፣ ላይክ፣ ሼር ያደርጉን፣ አብራችሁን ቆዩ። ኤሎን ሪቭ መስክ እንደ ኤሮፓውያን አቆጣጠር ሰኔ 28 ቀን 1971 በደቡብ አፍሪካ ፕሪቶሪያ ተወለደ። የእንግሊዝና የፔንስላቫኒያ ደች ዝርያ ያለው መስክ ያደገው በደቡብ አፍሪካ ነው። መስክ አባቱ ኤሮል መስክ በደቡብ አፍሪካ ኤሌክትሮሜካኒክ መሐንዲስ፣ አብራሪ፣ መርከበኛ አማካሪና ባለሀብት ናቸው። የፀረ አፓርታይድ ፕሮግሬሲቭ ፓርቲ ተወካይ በመሆን የፕሪቶሪያ ከተማ የምክር ቤት አባልም ነበሩ። መስክን ጨምሮ ሁሉም ልጆቻቸው የአባታቸው የፖለቲካ ተጽዕኖ እንዳደረባቸው ይናገሩ ነበር። መስክ በየሰፈሩ ጀላቲ እንደሚሸጡ ማንኛውም አፍሪካዊ ነጭ ልጆች፣ እሱም ከወንድሙ ጋር ቤት ለቤት እያንኳኳ ቸኮሌት ይሸጥ ነበር። መስክ በ10 ዓመቱ ቪአይሲ 20 የተጠቃሚ መመሪያ ራሱን እንዴት በፕሮግራም መምራት እንዳለበት በመረዳት የኮምፒውተር አጠቃቀም ችሎታውን አዳበረ። ከኮምፒውተር ጋር የሙጥኝ በማለቱ በ12 ዓመቱ ትንሽ የኮምፒውተር ጌም ፈጠረ። ኋላ ላይ 500 ዶላር ሸጣት። መስክ እናትና አባቱ በልጅነቱ በፍች በመለያየታቸው በ17 ዓመቱ ከአባቱ ተለይቶ እናቱ ወደምትኖርበት ካናዳ ሀገር አቀና። ወደ ካናዳ ከመሄዱ በፊት በፕሪቶሪያ ዩኒቨርሲቲ የጀመረውን ትምህርቱን በካናዳ ክዊንስ ዩኒቨርሲቲም ቀጠለ። በካናዳ በዝውውር ወደ ፔንስላቫኒያ ዩኒቨርሲቲ እንዲሁ ተሻገረ። በዛም በኢኮኖሚክስ እና በፊዚክስ የመጀመሪያ ዲግሪውን ያዘም። እድሜው 24 ሲደርስ ደግሞ ወደ ካሊፎርኒያ አቀና። በስታንፎርድ ዩኒቨርሲቲ በፒኤችዲ በአፕላይድ ፊዚክስ ለመማርም ተመዘገበ። ከዚያ ግን ምን እንደነካው ሳይታወቅ ወዲያውኑ ጥሎ ወጣ ከዩኒቨርሲቲ እንደወጣ ሁለት ነገር ሞከረ የደረገ ገጽ መተግበሪያና የበይነ መረብ የባንክ አገልግሎት የሚሰጡ ኩባንያዎችን ከዛ በፊት ግን ከወንድሙ ጋር ጽሑፍን ከጋዜጣ ወደ ዲጂታል የሚቀይር ዚፕቱ የሚባል ሶፍትዌር ሰርተው ነበር ከብዙ መከራ በኋላ ድርጅቱን ሸጡት ከዚያ በኋላ ነው ሌሎች ድርጅቶችን የገነባው ከሁለቱ አንዱ ፍሬ አፈራ ይህም የበይነ መረብ የባንክ አገልግሎት ሰጪ ኩባንያ በኋላ ፔይፓል በሚል የሚታወቀው የሚያውቀው የክፍያ ስነ ስርዓት የሚያቀላጥፈውን ኩባንያ ነው። መስክ እንደ አውሮፓውያን አቆጣጠር በጥቅምት 2002 ኢቤይ ፔባል በ1.5 ቢሊዮን ዶላር ገዛው። በዚያው ዓመት በመቶ ሚሊዮን ዶላር የጠፈር በረራ አገልግሎት ኩባንያ የስፔስ ኤክስን መሰረተ። የንግዱ ዓለም የገባው መስክ እንደ አውሮፓውያን አቆጣጠር በ2004 ደግሞ በኤሌክትሪክ ተሽከርካሪ አምራች ቴስላ ሞተርን ቀደምት ባለ ሀብት ሆኖ በ2016 በቴስላ የተገዛና የቴስላ ኢነርጂ የሆነውን ሶላር ሲቲ የተባለ የሶላር ኢነርጂ ኩባንያ ለመፍጠር ረድቶታል። እንደ አውሮፓውያን አቆጣጠር በ2008 የዋና ስራ አስፈጻሚነት ቦታን በመያዝ የድርጅቱ ሊቀመንበርና የምርት አርክቴክት ሆነ። እንደ አውሮፓውያን አቆጣጠር 13 ደግሞ በሃይፐርሉፕ ከፍተኛ ፍጥነት ያለው የክትባት ማጓጓዣ ዘዴን አቅርቧል። በ2015 ኦፕን ኤአይ የተሰኘ ለትርፍ ያልተቋቋመ አርቲፊሻል ኢንተሊጀንስ ምርምር ኩባንያንም በጋራ አቋቋመ። ማስክ የአንጎል ኮምፒውተር መገናኛዎችን ኒውሮሊንክን የሚያዳብሩ ኒውሮ ቴክኖሎጂና ሌሎች ኩባንያዎችን በ2016 እንደ አውሮፓውያን አቆጣጠር አቋቋመ። በ2022 ትዊተርን በ44 ቢሊዮን ዶላር ገዝቷል። በመቀጠልም ኩባንያውን ወደ አዳዲስ የፈጠረው ኤክስ ኮርፖሬሽን አዋህዶ አገልግሎቱን ከአንድ አመት በኋላ እንደ ኤክስ ለወጠ። በማርች 2023 ኤአይ የተሰኘ አርቲፊሻል ኢንቴሊጀንስ ኩባንያንም አቋቋመ። ኢኮሜርስ በድረገጹ እንዳሰፈረው መስክ እምቅ የቴክኒክ እውቀት ካካበተ ሰው እንደሆነም ነው። በፊዚክስና ኢኮኖሚክስ ዲግሪም ስለ ቁጥሮች ቴክኖሎጂዎችና ፋይናንስ እውቀትን በማጣመር የስራ ባልደረቦቹ የንግድ አዝማሚያዎችን አስቀድመው ለመገመትና በሌሎች ሰዎች አስተሳሰብ ውስጥ ጉድለቶችን የመለየት ጥልቅ ስሜት እንዳለውም አስፍረዋል። በራስ መተማመን ወደ ፈጣን ውሳኔ አሰጣጥ የሚተረጉመው መስክ የጠንካራና የረጅም ጊዜ እቅዶች ደጋፊ እንዳልሆነና በፍጥነት እርምጃ ወስዶ ከውጤቱ በመማር ኮርሱን እንደ አስፈላጊነቱ የሚያስተካከል የፈጠራ ሰው እንደሆነም በምጣኔ ሀብት ዙሪያ የሚጽፈው ድረገጽ አስነብቦለታል። መስክ በከፍተኛ የስራ ወዳድነትና ድፍረት በተሞላበት ሁኔታ ግቦችን በማሳካት ዝነኛ ነው። ከፍተኛ አደጋዎችን በመጋፈጥ ድፍረትን፣ ከፍተኛ በራስ መወሰንና በተጨባጭ ውጤቶች ላይ በማተኮር ላይ ልዩ የማሰብ ችሎታው ምንም ይሁን ምን ለስኬቱ አስፈላጊ ንጥረ ነገሮች ናቸው። በሌላ አነጋገር መስክ ብሩህነትን ከብዙ ቁርጠኝነት ጋር ያጣምራል። እሱ ትልቅ ያስባል፤ ራእዩን እውን ለማድረግም ጠንክሮ ይሰራል። ይህ የተቀናጀ አቅጣጫ ወደ ታላላቅ ግቦች ለመድረስ በአጭር ጊዜ በተለያዩ ዘርፎች ውስጥ በርካታ ኩባንያዎችን እንዴት እንዳገኘና እንደሚያሳድግ በከፊል የሚያሳይ ነው። ምናልባትም የመስክ በጣም አወዛጋቢ ገጽታ የሚባለው ከሰዎች ጋር ያለው ግንኙነት ነው። መስክ እንደ ስራ ፈጣሪ እጅግ በጣም ስኬታማ ባለራእይ ቢሆንም በሰዎች አስተዳደር ረገድ ግን አማካይ መሪ ነው። ይህም ቢሆን ከሌሎች የቴክኖሎጂ ግዙፍ ሰዎች አይለየውም። ሌላው የመስክ በጣም ጉልህ የማህበረሰብ ተጽዕኖ የአየር ንብረት ለውጥን ለመዋጋት ያለው ቁርጠኝነት ነው። በቴስላ የኤሌክትሪክ ተሽከርካሪዎችና ታዳሽ ኃይል ምርቶች አማካኝነት ቅርቀሬታ አካል ነዳጆችን የራቀ ሽግግርን እያሳየ ነው። የእሱ እይታ ብዙ አውቶሞቢሎች ወደ ኤሌክትሪክ ተሽከርካሪዎችን እያዞሩ ነው። ይህ ለውጥ የህብረተሰቡን አመለካከት፣ ደንቦችና መሰረተ ልማት ላይ ከፍተኛ ተጽዕኖ እያሳደረ ነው። ሁሉም ወደፊት ሐሳቡን እየተገበረ መምጣት አለበት የሚልም ሐሳብ አለው። እሱ ቴስላን ወደ ዘላቂ የኃይል አቅርቦት በማሸጋገር ግንባር ቀደም ለማድረግ ይፈልጋል። ወደፊት መስክ ማርስን ቅኝ መግዛትና የሰው ልጆችን ባለብዙ ፕላኔቶች ለማድረግ እቅድም አለው። ምንም እንኳን ሳይንሳዊ ልብወለድ ቢመስልም በስፔስ ኤክስ አስቀድሞ ወደዚህ ግብ ግስጋሴዎችን እያደረገ ነው። በስታርሺፕ ልማት ጋር በአሁን ጊዜ በግንባታ ላይ ያለ ሙሉ በሙሉ እንደገና ጥቅም ላይ ሊውል የሚችል የጠፈር መንኮራኩር በመስራት መስክ በሚቀጥሉት ጥቂት ዓመታት ውስጥ የጭነት ልኮችን ወደ ማርስ እንደሚጀምር ተስፋ ይደረጋል። ይህም እንደ ኤሮፒያን አቆጣጠር በ2050 ማርስ ራሷን የምትችል ከተማ ለማድረግ እየታሰበ ነው። ውድ ቤተሰቦቻችን የመስክን የሀብት ምንጮች፣ የዕለት ተዕለት የሀብት ምንዛሪዎችና ከህይወቱ አሁን እስካለበት የልጅነት ጊዜውንም ጨምረን ጠቅለል አድርገን እንዲህ አስቀኝ ናችሁ። በቀጣይ በሌላ መረጃ እስከንገናኝ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እኔ በኦዲዮ ተሰናበትኩኝ። ሰናይ ጊዜ